ምዕራፍ ሰላሳ ወስድስቱ ወከመዝ የእቲ ልደቱ ለኤሳው ወውእቱ ለሊሁ ኤዶም ውእቱ። የኤሳውም የልደቱ ቁጥር እንዲህ ናት። ከመዝ ያለውን ያምጣው። ውእቱና ለሊሁ አንድ ወገን ነው። ይኸውም ኤሳው ፈታዊ ነው አለ። ያልተሰጠውን የሚሻ ነው። አንድም

ኤሳውም ከከነዓን ልጆች መራርጦ ለራሱ አገባ። እነዚህም ያገባቸው ሴቶች አንዲቱ የኬጥያው ሰው የኤሎን ልጅ ሀዳሶ ናት። ሁለተኛውም ሁለተኛይቱም የኤውያው ሰው ሴቤሶ የሴቤሶ ልጅ ሃና የሃና ልጅ ኤሌማ ናት። ሶስተኛይቱም ወለት እህት ብሎ ለአንዲቱ ቀጽሎላታል። ሶስተኛይቱንም የናቡአት እህት የኢስማኤል ልጅ ቤሴሞት ናት። አንድም ወልደ ናቡአት ይላል አብነት፣ ሶስተኛይቱም የበሕር ልጁ ናቡአት የሚሆን የኢስማኤል ልጅ ቤሴሞት ናት። ወወለደቶ ሀዳሶ ለኤልፋዝ ወቤት የሞት ወለደቶ ለራጉኤል። ሀዳሶም ኤልፋዝን ወለደችው፣ ቤት የሞትም ራጉኤልን ወለደችው። ወኤሌማ ወለደቶሙ ለዮሄል ወለዩግሜል ወለ ቆሬ። ኤሌማም ዮሄልን፣ ዩግሜልን፣ ቆሬን እለዚህን ሶስቱን ወለደቻቸው። እሉ እሙንቱ ደቂቁ ለኤሳው እለ ተወልዱ ሎቱ በምድረ ከናአን በከናአን ሀገር የተወለዱለት የኤሳው ልጆች እኒህ አምስቱ ናቸው። ምነዋ ከላይ ሲቆጥር ኤሊማን አስቀድሞ ቤሴሞትን ወደኋላ አድርጓት ነበር። አሁን ከዚህ ቤሴሞትን አስቀድሞ ኤሌማን ስለምን ወደኋላ አደረጋት ቢሉ እንዳገኘ ቆጥሮ ነው። አንድም በማግባት ጊዜ ኤሊማ ቀድማታለች፣ በመውለድ ጊዜ ግን ቤሴሞት ቀድማታለችና ስለዚህ ቤሴሞትን አስቀደመ፣ ኤሌማን ወደ ኋላ አደረገ። ወነሳ ኤሳው አነስተያሁ ወደቂቆ ወአዋለዴሁ ወኩሎ ነባሬ ቤቱ ወኩሎ እንስሳሁ ወኩሎ ነዋየ ዘአጥረየ በምድረ ከነአን ወሆረ እምድረ ከነአን እምገጸ ያዕቆብ ኤሳውም ሚስቶቹን ወንድሞቹንም ወንዶቹንም ሴቶቹንም ልጆቹን ቤተሰቦቹንም ከብቶቹን ሁሉ በከነአን አገር ያጠራቀመውን ገንዘቡንም ሁሉ ይዞ ምንት ቢሆን ብኩርናውን ለቅጨለት የለምን ብሎ ከወንድሙ ከያይቆብ ተለይቶ ከከነአን ሀገር ተነስቶ ሄደ። እስመ ብዙህ ነዋይሆሙ ወኢክሉ ነጊራ ጽውራ በእንተ ብዛ ነዋአይሆሙ ገንዘባቸው ብዙ ነውና ብዙ ስለሆነ ወንድማማቾች ያዕቆብና ዔሳው በአንድነት መኖር አልተቻላቸውምና ስላልተቻላቸው ነፃ ወኸረ ብለህ እሰር። አንድም በነፃ ወኸረ ብለህ እሰር። ኢክህሉ ነቢረ ማንሻ አንድም ብዙህ ንዋዮምና እና ብዝሃ ንዋዮሙ አንድ ወገን ገንዘባቸው ብዙ ነውና ብዙ ስለሆነ ወንድማማቾቹ ያዕቆብና ኤሳው በአንድነት መኖር አልተቻላቸውም። ወሃደረ ኤሳው ውስተ ደብረ ሴይር ወለሚሁ ኤሳው ኤዶም እቶ ኤሳውም ከከነዓን ሂዶ ሴይር በሚባል ተራራ አደረ ኖረ ይኸውም ኤሳው ፈታዊ ነው አለ ያልተሰጠውን የሚሻ ነው ወከመዝ ውእቱ ፍጥረቱ ለኤሳው አቡሆሙ ለኤዶም በደብረ ሴይር በሴይር ተራራ ያሉ የኤዶምያስ ሰዎች አባታቸው ኤሳውም ግብሩ እንዲህ ነው አለ ያልተሰጠውን መሻት ነው ወዝ ውእቶ አስማቲ ሆሙ ለደቂቀ ኤሳው ኤልፋዝ ወልደ አዳሶ ብእሲተ ኤሳው ወራ ጉኤል ወልድ ሞ ኤሳ የኤሳው ወንዶች ልጆች ስማቸው ይህ ነው። አስማቲ ሆሙ ያለውን ወደፊት ያመጣል። አንዱ የኤሳው ሚስት የምትሆን የሀዳሶ ልጅ ኤልፋዝ ነው። ሁለተኛውም የኤሳው ሚስት የምትሆን የቤሴሞት ልጅ ራጉኤል ነው። ወኮኑ ደቂቀ ኤልፋዝ ወልደ ኤሳው ቴማን፣ ወኤሞር፣ ወሳፍር፣ ወጎቶን ወቄኔዝ ኮነ ያለውን ወደፊት ያመጠዋል። የኤሳው ልጅ ኤልፋዝ የወለዳቸው ልጆቹ ቴማን፣ ኤሞር፣ ሳፍር፣ ጎቶን፣ ቄንየዝ ናቸው። ኮነ ያለውን አመጣ። አንድም ኮነ ያለውን ወደፊት ያመጣል። ወተምና እቅብቱ ለኤልፋዝ ወልደ ኤሳው ወለደ ሎቱ አማሌቅሃ የኤሳው ልጅ የኤልፋዝ እቅብቱ የምትሆን ተምናህም አማሌቅ የሚባል ልጅ ወለደችለት። እለ ኮነ ያለውን መ- አመጣ ወለደችለት አለ ኮነ ያለውን አመጣ። ኮነ ያለውን ወደፊት ያመጣል ያልነው ይህ ነው። ደቂቃ ሃዳሶ ብእሲተ ኤሳው የኤሳው ሚስት የሃዳሶ ልጆች እዲህ ናቸው አለ ልጇንም የልጅ ልጆቿንም ቆጥሮ እሉ እሙንቱ አላቸው ወደቂቀ ራጉኤል ወልደ ኤሳው ናሆት ወዛራ ወሴን ወሞዛ የኤሳው ልጅ ራጉኤል የወለዳቸው ልጆቹ ናሆትና ዛራ፣ ሲንና ሞዛህ ናቸው። እሉ እሙንቱ ደቂቀ ቤሴሞት በዜተ የኤሳው ሚስት ቤሴሞት የወለደቻቸው ልጆች እሊህ ናቸው አለ። እንዳለፈው ልጇንም የልጅ ልጆቿንም ቆጥሮ እሉ እሙንቱ ደቂቀ ቤት የሞት አላቸው። ወእሉ እሙንቱ ደቂቀ ኤሌማ ወለተ ሃና ብእሲተ ኤሳው ዘወለደት ለኤሳው ዮሄን ወይጉሜን ወቆሬ ለኤሳው የወለደችለት የኤሳው ሚስት የሃና ልጅ ኤሌማ የወለደቻቸው ልጆች እሉ እሙንቱ እሊህ ናቸው አለ። ዮሄል ዩግሜል፣ ይጉሜል፣ ቆሬ ናቸው። እሉ እሙንቱ ያለውን አመጣ። ወእሉ እሙንቱ ደቂቁ ለኤሳው መሳፍን መስፍንነት የተሾሙ ኤሳው የወለዳቸው ልጆቹ እኒ ናቸው አለ። ይህ የወል ነው። ሁሉ እሙንቱ መሳፍንት ያለውን ወደፊት እየተረተረ ያመጣዋል። ደቂቀ ኤልፋዝ በኩሩ ለኤሳው ቴማን መስፍን ወኤሞ መስፍን ወዛፍር መስፍን ወኬኔዝ መስፍን መስፍንነት የተሾሙ የኤሳው የበኩር ልጁ ኤልፋዝ የወለዳቸው ሹማምቱ እሊህ ናቸው። አንዱ መስፍንነት የተሾመ ቴማን ነው። ሁለተኛው ኤሞር ነው። ሶስተኛው መስፍን ሳፍር ነው። አራተኛው መስፍን ቄንየዝ ነው። ወቆሬ መስፍን ወጎቶ መስፍን ወአማሌቅ መስፍን ቆሬም መስፍን ነው። ጎቶም መስፍን ነው አለ። እኒህ የኤልፋዝ የልጅ ልጆቹ ናቸው አምስተኛው መስፍን አማሌቅ ነው አለ አማሌቅ ግን ልጁ ነው እሉ እሙንቱ መሳፍንተ ኤልፋዝ በምድረ ኤዶም እለተወሉ እምናዳሶ እለተወሉ በምድረ ኤዶም መሳፍንት በምድረ ኤዶም ብለው ይገጥሙታል በኤዶም በኤዶምያስ አገር ከሀዳሶ የተወለዱ ኤልፋዝ መሳፍንት አድርጎ የሾማቸው እኒህ ናቸው። አንድም ከሃዳሶ የተወለዱ ኤልፋዝ በኤዶምያስ አገር መሳፍንት አድርጎ የሾማቸው እሊህ ናቸው። በሀገሩ ከእናት ከአባቱ ተወልዶ በሀገሩ መሾም እጅግ የሚያስደንቅ ሀብተ እግዚአብሔር ነውና ይህን ሲያይ እለተወልዱ በኤዶም መሳፍንት በኤዶም ብሎ ተናገረው። ወእሉ እሙንቱ ደቂቀ ራጉኤል ወልደ ኤሳው መሳፍንት የኤሳው ልጅ ራጉኤል የወለዳቸው መስፍንነት የተሾሙ ሰዎች እኒህ ናቸው። አንድም መስፍንነት የተሾሙ የኤሳው ልጅ ራጉኤል የወለዳቸው ልጆች እኒህ ናቸው። መሳፍንት ያለውን ይተረትራል። ናሆት መስፍን፣ ወዛራ መስፍን፣ ወሲን መስፍን፣ ወሞዛህ መስፍን መሳፍንትም ያላቸው መጀመሪያ መስፍንነት የተሾመ አንዱ ናሆት ነው። ሁለተኛው መስፍን ዛራ ነው። ሶስተኛው መስፍን ሲን፣ አራተኛው መስፍን ሞዛህ ነው። እሉ እሙንቱ መሳፍንተራ ጉየ በምድረ ኤዶም እለተ ወሉ እምነት የሴሞት ብእሲተ ኤሳ እለተ ወሉ በምድረ ኤዶም። መሳፍንት በምድረ ኤዶም ብለው ይገጥሙታል። ትርጓሜው እንደዚያው ነው። ሀተታውም እንዳለፈው ነው። ወእሉ ደቂቀ ኤሌማ ጥፊተ ኤሳው መስፍንነት የተሾሙ የኤሳው ሚስት ኤሌማ የወለደቻቸው ልጆች እኒህ ናቸው። አንድም የኤሳው ሚስት ኤሌማ የወለደቻቸው መስፍንነት የተሾሙ ሰዎች እኒህ ናቸው። ወቆሬ መስፍን። መሳፍንትም ያላቸው አንዱ መስፍን ዮሄል ነው። ሁለተኛው መስፍን ዩጉሜል፣ ሦስተኛው መስፍን ቆሬ ነው። በኤዶመያስ መስፍንነት የተሾሙ የኤሳው ልጆች እሊ ናቸው። አንድም እኒህ የኤሳው ልጆች በኤዶመያስ መስፍንነት የተሾሙ ናቸው። ወእሉ እሙንቱ ደቂቀ ሲን ሄርያዊ በኤዶምያስ አገር የሚኖሩ የሄርያ ወገን የሚሆን የሲን ልጆች እኒ ናቸው። አንድም ደቂቀ ሴይር ሆርያዊ ይላል አብነት፣ በኤዶመያስ አገር የሚኖሩ በሆርያ አጠገብ ያለ የሴይር ልጆች እሊ ናቸው አለ። ሴይርም ሆርያም ስነ አገር ነው። በተወለዱበት አገራቸው ደቂቀ ሴይር ብሏቸዋል። ልጅ የአማራ ልጅ የጎጃም እንዲሉ በሀገር ለመጠራት አንድም ስመሰብ ነው። በኤዶምያስ የሚኖሩ የሆርያ ወገን የሚሆን የሴይር ልጆች እሊህ ናቸው። ይህ ሴይር የሲን ሁለተኛ ስሙ ነው። አንድም የራጉኤል የልጅ ልጁ ነው። ሉጣን ወሶባን ወሳባቅ ወአናም ወዲሶን ወኤሶር ወዲሳን ደቂቅ ያለውን ይተረትራል። እሊህም የሴይር ልጆች ናቸው ያላቸው ሉጣን፣ ሱባን፣ ሳባቅ፣ አናን፣ ዲሶን፣ ኤሶር፣ ዲሳን ናቸው። እሉ እሙንቱ መሳፍንተ ደቂቀ ሴይር ሆርያዊ ወደቂቀ ሲን ሄርያዊ ከሄሪ የተወለዱ የሲን የሴይር ልጆች መሳፍንት እሊህ ናቸው። ወእሉ እሙንቱ ደቂቀ ሉጣን ሄሪ ወሃማን የሉጣን ልጆች እኒህ ናቸው። እኒህም ሃማንና ሄሪ ናቸው። ወእህተ ሉጣን ትምናእ የሉጣንም እህት ትምና ናት አለ። በሀገራቸው ወንድና ሴት ቀላቅለው አይቆጥሩም ነበር። ስለምን ይህችን ሴት ከወንዶች ጋር ቀላቅሎ ቆጠራት ቢሉ ደግ ሴት ነበረችና ስለ ደግነቷ አብሮ ቀላቅሎ ቆጥሯታል። ወደቂቀ ሶባን አልዋን፣ ወማኒሃት፣ ወአብ ወሳፋን፣ ወአውናም የሳባንም ልጆች አልዋን፣ ማኒሃት፣ አብየል፣ ሳፋን፣ አውናን ናቸው። ወእሉ እሙንቱ ደቂቀ ሳባቅ ኢአ ወአናን የሳባቅም ልጆች እሊህ ናቸው። እሉ እሙንቱ ያለውን ወደፊት ያመጣል። እለዚህም አናንና ኢአ ናቸው። ወወ እቱ አናን ዘረከቦ ለያሚን በገዳም ወቀደሮ ለአንበሳ እንዘይርኢ አእዱ ገሳባ ጣሙሁ ይኸውም አናን በምድረ በዳ ትኩስ ውሃ አንድም አንበሳ ያገኘ እሱ ነው። አንበሳውንም የአባቱ የሳባቅን አህዮች ሲጠብቅ ገደለው። ወእሉ አናን ዴሳን ወኤሌሚ ወለት አናን የአናን ልጆች እኒ ናቸው። ለዚህም የአናን ልጅ የምትሆን ኤሌሚን ዲሳን ናቸው። ወእሉ እሙንቱ ደቂቀ ዲሳን ክምዳን ወአስባን ወይቤኦል ወይትራን ወክራን የዲሳንም ልጆች እሊህ ናቸው። እሊህም ህምዳን፣ አስራን፣ ቢኦር፣ ይትራን፣ ክራን ናቸው። ወእሉ እሙንቱ ደቂቀ ኤሶር ብልሃን ወዛኦን ወአቃን የኢሶርም ልጆች እሊህ ናቸው። እለዚህም ብልሃን፣ ዛኦን፣ አቃን ናቸው። እንከ ደቂቀ ዲሳን ኡሳ ወአራን። የዲሳንም ልጆች እሊህ ናቸው እሊህም ኡሳ አራን ናቸው። ወእሉ እሙንቱ መሳፍንተ ሄሪ ሉጣን መስፍን ወሶባን መስፍን ወዲሶን መስፍን ወኢሶር መስፍን ወአናን መስፍን ሄሪ ስመሳብ ነው አባታቸው ሄሪ መስፍንነት የሾማቸው። አንድም ሄሪ ስመ ሀገር ነው በሆሪ መስፍንነት የተሾሙ እኒህ ናቸው። እሊህም አንዱ መስፍን ሉጣን ነው። ሁለተኛው መስፍን ሶባን ነው። ሦስተኛው መስፍን ሳባቅ ነው። አራተኛው መስፍን ዲሶን ነው። አምስተኛው መስፍን ኢሶር ነው። ስድስተኛው መስፍን አናን ነው። እሉ እሙንቱ መሳፍንተ ሔሪ በበ መሳፍንቲሆሙ ውስተ ምድረ ሴይር ሔሪ አባታቸው በሴይር አገር በየሹመት በየሹመታቸው መስፍን አድርጎ የሾማቸው አንድም መሳፍንተ ሔሪ ውስተ ምድረ ሴይር ብለህ ግጠም። በሴይር አገር ውስጥ ባለች ሆሪ በምትባል አገር በየሹመት በየሹመታቸው መስፍን ሁነው ተሹመው የሚገዙ እኒህ ናቸው። ወእሉ እሙንቱ ነገሥት እለ ነግሱ በኤዶም ዘእንበለ ይንግስ ንጉስ ለእስራኤል ለእስራኤል ንጉስ ሳይነግስላቸው ለኤዶምያስ የነገሱ ነገሥታት አንድም በእስራኤል ንጉሥ ሳይነግስባቸው በኤዶምያስ የነገሱ ነገስታት እሊህ ናቸው። ወነግሰ በኤዶም ባላቅ ወልደ ቤኦር ወስማ ሀገሩ ዲናባ። የቤኦር ልጅ ባላቅም መጀመሪያ በኤዶም ነገሰ። የተወለደበት የሀገሩም ስም አንድም፣ ነግሶ ከተማ ያደረገበት የሀገሩ ስም ዲናባ ይባላል። ወሞተ ባላቅ ወነግሠ እየንደቡ ኢዮባብ ወልደ ዛራ ዘእነ ባሶራስ። ባሶራስ ባሶራ ይላል። ከዚያ በኋላ ባላቅ ሞተ። ባሶራስ ስመ ሀገር ነው። ከባሶራስ ሀገር የተወለደ አንድም ስመሰብ ነው። ከባሶራስ የተወለደ የዛራ ልጅ ኢዮባብ አንድም ከባሱ ራስ የተጋባ የዛራ ልጅ ኢዮባብ በእሱ ፈንታ ተተክቶ ነገሰ። ወሞተ ኢዮባብ ወነግፈ እየንደዉ ሁሳን ዘእምነ በድረ ቴማኒ። ከዚያ በኋላ ኢዮባብ ሞተ። ቴማኒ ስም ሀገር ነው። ከቴማኒ አገር የተወለደ ሁሳን አንድም ስመሰብ ነው። ከቴማኒ የተወለደ አንድም ከቴማኒ አገር የተጋባ ሁሳም በሱ ፈንታ ተተክቶ ነገሰ። ወሞተ ሁሳም ወነግሰ ብየንደሁ አዳ አዳዲ ወልደ በዳዲ አዳድ ወልደ በዳድ ዘቀተሎሙ ለምድያ በአቅለ ሞአብ ወሰማህደሩ አዊ በዚያ ወራት ሁሳም ሞተ። ወልደ በዳድ ዘቀተሎም ብሎ ሁለት ቅጽል ለአዳድ ቀጠለ ቀጸለ በሞአብ አውራጃ የምድያምን ሰዎች የወጋቸው የበዳድ ልጅ አዳድም በሱ ፈንታ ተተክቶ ነገሰ። አንድም እየራሱ ለማውጣት ዘቀተሮው ለምድያም ብሎ ለበዳድ ይቀጽላል። ወልደ በዳድ ብሎ ለአዳድ ቀጸለ። በሞአብ አውራጃ የምድያምን ሰዎች የገደለ የበዳድ ልጅ አዳድም በሱ ፈንታ ተተክቶ ነገሰ። የተወለደበት የተወለደበት አንድም ነግሶ ከተማ ያደረገበት የአገሩም ስም አውይት ይባላል። ወሞተ አዳድ ወነግዘ ብየንጀሁ ሰምላ ለእምነ መስርቃ። አዳድም በዚያ ወራት ሞተ። መስርቃ ስመ አገር ነው። መስርቃ ከሚባል አገር የተወለደ ሰምላም በሱ ፈንታ ተተክቶ ነገሰ። አንድም መስርቃ ስመሰብ ነው። መስርቃ ከሚባል ሰው የተወለደ አንድም መስርቃ ከሚባል ሰው ጋር የተጋባ አንድም እምን ታግሶ ነው መስርቃ ሚስቱ የሆነች ሰምላም በሱ ተተክቶ ነገሰ። ወሞተ ከዚህ በኋላ ሰምላ ሞተ። ሮኦቦት ስም ሀገር ነው። በታላቅ ወንዝ አጠገብ ያለ ሮኦቦት ከሚባል ሀገር የተወለደ ሳወልም በሱ ተተክቶ ነገሰ። አንድን ስነሰብ ነው። በታላቅ ወንዝ አጠገብ ከሚኖር ሮኦቦት ከሚባል ሰው የተወለደ አንድን በታላቅ ወንዝ ዳር ከሚኖር ሮኦቦት ከሚባል ሰው ጋር የተጋባ አንድን በታላቅ ወንዝ ዳር ካለች ሮኦቦት በምትባል አገር ከተማ አድርጎ የሚኖር ሳኦልም በእሱ ፋንታ ተተክቶ ነገሰ። ወሞተ ሳኦል ወነግሠ ህየንቴሁ በአለናን ወልደ አክቦር። ከዚህ በኋላ ሳኦል ሞተ የአክቦር ልጅ በአለናንም በእሱ ተተክቶ ነገሰ። ወሞተ በአለናን ወልደ አክቦር ወነግሠ ህየንቴሁ አዳር ወስመ ሀገሩ ፍጉ ወስመ ብእሲቱ ምእተ ምእት ወለተ ምጥሬዲ ወለተ ይዛ የአክቦር ልጅ በአለናንም ከዚያ በኋላ ሞተ። አዳርም በሱ ተተክቶ ነገሰ። የተወለደበት አገርም ፍጉ ይባላል። አንድም ነግሶ ከተማ ያደረገበት አገርም ፍጉ ይባላል። የአገሩም ስም ፍጉ ይባላል። ሚስቱም ስም የሚስቱም ስም የመጥሬድ የሚዚአብ ልጅ ምኤል ጠብኤል ምኤ ጠብኤል ነው። መጥሬድ አባቷ ነው። ማዘ ሜዚአብ አያቷ ነው። ስለዚህ ሁለት ቅጽል ቀጸለላት፣ ወለተ መጥሬድ፣ ወለተ ሜዘአብ ሜዘአብ ብሎ። አንድም መጥሬድ እናቷ ናት፣ ሜዘአብ አያቷ ነው። የሚስቱም ስም የሜዘአብ ልጅ መጥሬድ፣ የመጥሬድ ልጅ ምኤጠብኤል ነው። በየነገዳቸው በየሀገራቸው በየስማቸው ከኤሳው ተወልደው መስፍንነት የተሾሙ ሰዎች ስማቸው ይህ ነው አለ። አስማቲሆም ያለውን ይተረትራል። ኤሌማ መስፍን፣ ኢላ መስፍን፣ ፊኖን መስፍን፣ ቄኔዝ መስፍን፣ ቴማ መስፍን፣ ሚሳር መስፍን፣ መግቢኤል መስፍን፣ ኢራም መስፍን። አንዱ መስፍን ትምና ነው። ሁለተኛው መስፍን አልዋ ነው። ሶስተኛው መስፍን ኤቴት ነው። አራተኛው መስፍን ኤሌማ ነው። አምስተኛው መስፍን ኢላ ነው። ስድስተኛው መስፍን ፊንዋን ነው። ሰባተኛው መስፍን ቄኔዝ ነው። ስምንተኛው መስፍን ቴማን ነው። ዘጠነኛው መስፍን ሚብሳር ነው። አስረኛው መስፍን መግድ መግዲኤል ነው። አስራ አንደኛው መስፍን ኢራም ነው። አንድም መሳፍንተ ኤሳው ያለውን ይተረትራል። አንዱ ትምና መስፍን ነው። ሁለተኛው አልዋ መስፍን ነው። ሦስተኛው ኤቴት መስፍን ነው። አራተኛው ኤሌማ መስፍን ነው። አምስተኛው ኢላ መስፍን ነው። ስድስተኛው ፊኖን መስፍን ነው። ሰባተኛው ቄንየዝ መስፍን ነው። ስምንተኛው ቴማን መስፍን ነው። ዘጠነኛው ሚብሳር መስፍን ነው። አስረኛው መግዲኤል መስፍን ነው። አስራ አንደኛው ኢራን መስፍን ነው። እሉ እሙንቱ መሳፍንተ ኤዶም በበማህደ ሮሙ ዘበምድሮሙ በሀገራቸው በየማደሪያቸው የኤዶምያስ መሳፍንት እኒህ ናቸው። አንድም በበማኅደሮሙ ወበበምድሮሙ ይላል በየሀገራቸው በየማደሪያቸው ሆነው በኤዶምያስ መስፍንነት የተሾሙ ሰዎች እኒህ ናቸው ወለሊሁ የታአሙ ሮሙ እቱን ኤዶም የኤዶምያስ ሰዎች አባታቸው ኤሳው ነው አንድም ኤዶም ማለት ፈታዊ ማለት ነው ኤሳውም ማለት ፈታዊ ማለት ነው ያልተሰጣቸውን የሚሹ ሰዎች አባታቸው ያልተሰጣቸውን ያልተሰጠውን የሚሻ ኤሳው ነው። አንድም ያልተሰጣቸውን ለሚሹ ሰዎች ያልተሰጠውን የሚሻ አባታቸው ኤሳው ነው።